ደብ እና ባርኮት አሁን የሌለ ጦርነት ውስጥ ገቡ፣ በአደይ ምክንያት። አደይ አሁን የባርኮቴን ፍቅር ተቀብላለች። አሁን ደግሞ ደብ ባርኮትን እንቃርጎ ይዞ፣ ለካ እስታሁን ስትጫወቱብኝ ነበር፣ አንተም አደይ አለ አደይ አሁን ይሄ ነገር ይፈጠራል ብላ ሳታስብ ፍቅርን ለማናደድ ብላ ወንድምሽ ፍቅረኛ ነው ብላ ተናገረች። ግን እራሷ ላይ ሌላ ችግር ጠመጠመች። ባርኮቴ ደግሞ የድሮ ፍቅረኛው ብቅ አለች። እንዴ ከማንኛቸው ሊሆን ነው? ባርኮት ያችኛዋን ብርሃን ነው ማንድ ስዩ ያላትን እንደገና ይህን ያክል እንደምወዳት ወይም ደግሞ ለእሱ ያለይ ስሜት የጠፋ መስሎ ነበር። አሁን ሳያት እውነቱን ስቀበል ልቢ እየተሰማው ነው። ሌላ ነገር አለ። አደይንም ፍቅሩን ገልጾላታል። እንዴት ነው ነገሩ? አደይ እድል መሞከሪያ ናት እንዳለውም ደብ እውነትም እድል መሞከሪያ አይደለችም። ለማንኛውም እንግዲህ ሴቶቹ ሴት ሲበዛ ጎመን ጠነዛ። ሊሊና ሊዲያ ለብቻቸው ይናከሳሉ። አደይና ፍቅር ይናከሳሉ ባርኮትና ደብ ደግሞ ይናከሳሉ እንዴ ብቻ አንዳንድ ጊዜ አዋቂ የሌለበት ቤት ምንም ደስ አይልም የሚባለው ወደው አይደለም ማለት ነው እንግዲህ ደብ ልቅልቁን አውጥተውታል ባርኮትም ልብሱን ሰብስቦ እወጣለሁ አለ ደብም ልብሱን ሰብስቦ እወጣለሁ አለ ሊሊና ኢላ ደግሞ ደስ የሚል የፍቅር ወይም ደግሞ የልደቷን ቀን እያከበረላት ይገኛል። አሁን ልሊ እንደገና የተወለደች እስከሚመስላት ድረስ በደስታ ትፍነቀነቃለች። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ሊ ል ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ በጣም በሚከብድ ሁኔታ አሁን ደብ በጣም እየተናደደ ስሜታዊ ሆኖ ይገኛል። እዛም ቤት ላለመቀመጥ ወስኖ አክስቱ ጋር ሊሄር ተነሳ። ሊዲያ ደግሞ ስርዓት አልጥነቷ ሊሊ ላይ ውሃ ደፋችባት። ሊሊ ጫው በጥብጣ ነው የሰጠቻት ውሃም ጭሌ ስትላት። እናም ኢላ ከዛሬ ጀምረሽ እንዳትመጪ ብሎ ሊዲያን በጥፊ ደርግሞ አባረራት። ልደያ፣ ግን የሚገባት አይደለችም። ለራሷ ብቻ እና ብቻ ነው። ራስ ወዳድነት የበዛበት ፍቅር ደግሞ፣ እንዴት ሰራተኛ አግብተህ ታዋርደናለህ? እኔን ብቸኛ እህትህንትተ ምን እያደረክ ነው? ባርኮቴ አለችው። ምንም ነገር መስማት አልሰማም አልፈልግም። እንዴት አወቅሽ? አላት። ግን መጀመሪያ ሲገባ መጀመሪያ የድሮ ፍቅረኛውን ካገኘ በኋላ ባርኮት አደይ ጥላው ወደ ቤት በመጣችበት ሰዓት እዛ ቁጭ ብሎ በሚያስብበት ጊዜ የድሮ ፍቅረኛው ድንገት መታ ባርኮቴ አለችው። ከዛም እሷ ደግሞ አግብታ ሳይሆን የአክስቷ ልጅ እንደሆነም አብሯት የነበረው ነገረችው። ግራ ተጋባ እና የምትይው ነገር እውነትሽ ነው አላት። አዎ፣ አክስቴ ስለሞተች እሱ ልጇ ደግሞ ከኔ ውጭ ማንም የለውም። ግዴታ እኔ ጋር መሆን ነበረበት። አሁን ደግሞ እና መተሽ ነው መጥቼ ነው ግን ተመልሼ እሄዳለሁ ስትለው ባሪኮ ተናዱ። ተመልሰሽ ልተጂ ታዲያ ምን መጥቻለሁ ትያለሽ? አለና ብድግ ሲል እንደ ባሪኮቴ ቁጭ በልና የተፈጠረውን ነገር ላርስረዳ ህብት ስትለው ቁጭ አለ። እውነቱን አወቀ። አማራጭ የለውም። ኢላ ጋር ሄደ። ለኢላ ሲነግረው እኮ ለእሷ ስሜት አለ ሲለው አው እኔ ለእሷ ያለኝ ስሜት ያበቃ ነበር የመሰለኝ፣ ግን ደግሞ የእውነት የተሰማኝ ስሜት እውነቱን ስነግረኝ ለብርሃን ከባድ ነው አለው። ይገርማል። አደይ አለ መደይ፣ ምን አለው? አደይን ፍቅረኝ ገልጭላት እንደማትፈልግ ጥላኝ ሄደች አለው። እናም ምን አልፈልግም ማለቷ አደይ በእጅህ አለዛ፣ ሌላ ትልቅ ችግር ውስጥ ነበር የምትገባው። አሁን እሽ ብትል ምን ትላለህ አለው። ከዛም ሊሄድ ብሎ እቤት ሄደ። ሌዳ ደግሞ እና ኤላ ቤት ሄዳ ውሃን ጭሊ ብላ አዘዘቻት። እሱን ስታዘው እኔ አመጣልሻለሁ ሲላትም ኢላ አይ እሷ ታምጣለኝ እሷ ምን ትሰራለች እዚህ ተጋርማ አለችው። ኢላ እየቆጭ በል እኔ አመጣልሃለሁ ብላ ሊል ሄደች። ከዛም ጫውን በጥብጣ ስትሰጣት ምን አባሽ ነው ያረክሽው ብላ እፊቷ ላይ ውሃውን ደፋችው። እንግዲህ ሊዲያ ጥፊዋን ቀምሳ እቤት ተመልሳ ስትነፋረቅ፣ ፍቅር ደግሞ ምን ሆነሻል? እየጠራዊ ሰላም ሳትኝ የገባሽው አለቻት። ውጪ ልኝ ባክሽ አለቻት። ባክሽ መንነሽ ነው ስትልም፣ ኢላ ነዋ አባረረኝ ለልልይ ብሎ አለች እና ቁጭ ብለሽ ማልቀስ ነው፣ አትነፋረቂ እንደህጻለሽ ባክሽ ብላት ጥላት ሄደች። ከዛም ዝም አለች። ሲቀጥል ሊሊ ደግሞ አደይ ጋ መጣች። አደይ ብቻዋን ቁጭ ብላ እያሰበች ነበረ። ከዛም ደውላ ነበር የጠራች ሊሊ አለች። ወይዬ ምን ተፈጥሮ ነው ነው አሁን በረዘግተሽ አተላለቅሽብኝ? ውጭና ሊሊ ዝመታለች አለቻት። ፍቅር ሊዲያ ሄደሽ እንደፈለግሽ አድርገሽ ነጫጫት ሜዳያንች ነው አለቻት። አይገርምም አዴ ደግሞ እንኳን ደህና መጣሽልኝ ጨንቆይ ነበር ሊል እያለቻት፣ ምንድን ነው የተፈጠረው ስትላትም፣ ባሩኮት ፍቅሩን ገለጸልኝ አለች። እና ይሄ ደስ የሚል ነገር ነው አለቻት። እና አንቺ ምን አልሽው ስትልም፣ በቃ በሰዓቱ እስከ ዛሬ እያደረገልኝ ያለው ነገር በሙሉ በእህትነት በወንድምነት ነው ብዬ ስለማምን ምንም ለሱ ስሜት የለኝም። ሲቀጥል ደግሞ እውነት በቃ ጮኼበት ያልሆነ ነገር ተናግሬው ነው የመጣሁት አለች ከዛም አይ እኔ ባረኮቴ ላንቺ የሚሆንሽ እና መልካም ልጅ ነው እንኳንም ፍቅሩን ገለጸልሽ የእውነቴን ነው የምልሽ አንቺም ጥሩ ልጅ ነሽ እሱም ጥሩ ልጅ ነው አትጎዳዱም አለቻት አሁን ያቺ ፍቅር የምትባለዋን እንግዲህ ፈጣሪ ይርዳሽ ስትላትም ምን አባታም አታመጣም ነግር ያታለሁ ቀጥል ለና ያረኳት አለች። እሰይ ቀጥል በይ ተበል ራስሽን ጠብቂ አለቻት። ዋክሽ እሱ አይደለም ያስጨነቀ ያስጨነቀኝ አሁን የደብ ነው አለች ማለት አለቻት። ደብ በጣም ይወደኛል፣ እናም የሱ ስሜት ይሰበራል። ምን ማድረግ እንዳለብኝ አላቅም አለቻት። ከዛም ይህም ደግሞ በጣም ከባድ ነው፣ ፈጣሪ ይሁንሽ አለች ከዛ ሌዳ ያመታ አንቺ ውሻ ምን አባሽ ታረግ ያለሽ አለች መጀመሪያ ፍቅር መታ አንቺ ውሻ ለምን አባሽ ነው እዚህ ምን ትሰሪያለሽ ለምን አባሽ ነው ሌዳያን ያባረሻት አለቻት ሊሊ ተነሳችና ስርዓት ብትጅ ይሻልሻል አንቺ ክብረ ቢስ በማለት ጥላት ወጥታ ሳሎን እንዳለች ሌዳ ያመጣች እና ይህንን የሰው ንቄቷን ምላሷን ዘረጋች ሊሊ ስትጠርጋ ያዘቻት አደይ ደግሞ ልትገላገል ስትል ምን አገባሽ በማያገባሽ ጥልቅ አትበይ ብላ ያዘቻት አደይን፣ ፍቅር ከዛ ፍቅር ደግሞ ፍቅርን አደይ ጠምዝዛ አይውልሽ ዝም ስንል የፈራን መሰላቸው እንደ ብላ ለቀቅኝ እያለች እያለች ሁለቱም ሊሊም ሊዲያን ጠምዝዛ ያዘቻት፣ አደይም እንደዛው ከዛ ደብ መጥቶ ምን እየሰራችሁ ነው? ሲልም ይቅርታ ደብ ብላ ሊሊ ሄደች። ምንም አላደረግንም፣ በህርንበት እየተከታተሉ እነሱ ናቸው መቀመጫ ያሳጡን አለች አድይ። ከዛም እናንተ ቆይ፣ ምን እየሆናችሁ ነው? ምን እያደረጋችሁ ነው? አለ ደብ ከንደቱም በላይ ሁለቱም ፈርተው ብትንትናቸው ወጡ። ሊዳ ወደ ክላሷ ገብታ ማልቀስ ጀመረች። ቀጠለና እንግዲህ ሊሊን ለመሸኘት ልሸኝሽ ብላ አደይ ወረደች። ከዛም ራስሽን ጠብቂ፣ አሁን ድሉ ያንች ነው፣ ምንም አያመጡም እያንዳንዷ አለቻት። እሺ በማለት ተቃቅፈው እንዳሉ ባርኮቴ መጣ። ባርኮቴ ሲመጣ እነሱ ተቃቅፈዋል። ባርኮቴ አለችው። እሽ ሊሊ እንዴት ነሽ? ምን ታረጊያለሽ እዚህ አላት። አደይ ጋ መጥቼ እኔም እኮ ደብጋ ነበርኩኝ፣ ቆየች እያለ ነበር አላት። በቃ ሁሌር ነው ብላ ወጣ ሄደች። እሺ በቃ ብሎ ወደ ላይ አደይን ሳያናግራት ወደ ላይ ሄደ። አሁን ባርኮቴ ልቡ መንታ ሆኖበታል፣ እሚያረገው ግራ ገብቷል። የድሮ ፍቅረኛው ወይስ ከአደይ ጋር እቤት ሲገባ እንግዲህ ምንኑ ይሆን አለች አደይ። ከዛም በጣም ያስፈራል። ለማንኛውም አሁን እሱ ካልጠይቀኝ ምንድን ነው ምለው አለች አደ አደ ሞኝ አትሁኚ፣ ሂጂና አናግረው ያለውን ነገር አለቻት። እሽ ብላ ስትሄድ አደ ደብ ባርኮትን ሳሎን ይዞታል ሴት አድርጎ። አሁን እውነቱን እንድትነግረኝ ፈልጋለሁ፣ ባርኮቴ አደን ታፈቅራታለህ ወይስ አታፈቅራትም? እውነቱን ንገረኝ አለ። ደግሞ እሱም ማን ነገረ ምን ይሆናችኋል አለ። ማንም ሚንገረኝ፣ ስለጠየቅኩ ጥያቄ መልስልኝ አለው። እሺ አደይን፣ አዎ አፈቅራታለሁ አለ። ፍቅር መጣችን። እውነት ባረኮቴ የተባለው ነገር እውነት ነው፣ አደይ ያለችው ነገር አላት አለችው። አዎ ፍቅር አለና ተቆጣት። ከዛም እንዴት አለችው። ከዛ ዳዊት ደግሞ በጣም ያሳዝናል። በጣም ወንድሜ ነው፣ አውራደጌ ነው ያልኩት ሰው እንደዚህ ካደረገኝ ማንን አምናለሁ? አንተም አደይም አስመሳይ ናችሁ በማለት ሲጣርጎ የያዘው ከዛ ባርኮቴ እንደዚህ ይፈጠራል ብዬ አስቤ አይደለም አለችው አደይ። ዝም አለ ባርኮቴ እና እውነት ንገረኝ ሲለውም አው ደፍ አሁን ነው የመጣኸው አንተ እዚህ ቤት። አደይን ገና ስትመጣ ነው እኔ የሚወዳት እኔ አፈቀርኳት። እራስ ወዳድ ነ ለአንተ ብዬ ፍቅሬን አምቄ ባያስኩኝ አንተ እንደዚህ ትጨዋለህ። ሲቀጥሉ ደግሞ አንተ የራስን ብቻ ነው የምትከታተለው አለው። ደብም በጣም ተናዶ እንግዲህ ኮተቱን አንኳተተ። ባርኮትም ለጊዜው ከፊታቸው መሰውር ስላለበት እና ራሱን አዳምጦ ከየትኛው ጋር መሆን እንዳለበት መወሰን ስላለበት ኮተቱን ሰብስቦ ሄዳለሁ ሲል ፍቅር፣ ባርኮቴ ምን እያሰብክ ነው እውነት ሰራተኛ አግብተህ ልታዋርደን ነው እኔን እህትህን ብቻ ያንትተ፣ አለችው። ዝም በይ አይመለከትሽም። በተለይ ለማየ ይህን ነገር ብትናገሪ ትንፍሽ ብትይ እኔን አያደርጋኝ አላት። ወዴት ነው የምትሄደው? አለችው። አሁን ለትንሽ ጊዜ መሄድ እፈልጋለሁ፣ ሆነ ቦታ መሄድበት አለኝ አላት። ከዚያም ዳዊትም እንግዲህ ልብሱን ጠቅሎ ወጣ እሄዳለሁ ብሎ እንደውም ደግሞ ባልኮቴም እንደሰው በጣም ያስቸግራል። ሊሊ ደግሞ ከዛ ተመልሳ ስትሄድ ኢላ የልደቷን ቀን አክብሮ በቃ ደስ በሚል ሁኔታ ጠበቃት። እንኳን አደረሰች፣ እንኳን ተወለርስ ሲላት ግራ ገባት። በደስታ ጮቤ ረገጠች ሊሊ። እናም ያየችውን ማመናቃታት በጣም ተደሰተች። እናም ከዚህ በኋላ ትቷት የትም ቦታ ምንም ቢፈጠር ምንም ከጎኗ እንደሚሆን ቃል ገባላት፣ ደስ በሚል ሁኔታ ባርኮትና ደብ፣ ሳይግባቡ በጭቅጭቅ አሳለፉ። እንግዲህ ባርኮቴ ወደ ቤት ሲመለስ ዳይመንድና ኪንግ